ሰላም። ዛሬ አንድ ክላይንቴ ከሰው ርቄ ማህበራዊ ኑሮ ላይ ሳልሳተፍ ወይንም ሶሻላይዝ ሳላደርግ ለመኖር ወስኛለሁ አለችኝ። ምክንያቷም ከዚህ በፊት በሰዎች ምክንያት ብዙ ኔጌቲቭ ኤክስፒሪየንሶች ስላሉኝ እንዲደገም አልፈልግም ነበር። የልብ ስብራቷን እረዳዋለሁ። ነገር ግን የሰው ልጅ ሶሻል አኒማል ወይንም ማህበራዊ ፍጡር እንደመሆኑ ለብቻው በሆነ ቁጥር ብቸኝነት የሚያመጣበት ብዙ አሉታዊ ተጽዕኖች አሉ። ስለዚህም ሶሻላይዝ አላደርግም ወይም ማህበራዊ ኑሮ ላይ ከእንግዲህ አልሳተፍም ብቸኛ ሆናለሁ ብሎ ከመወሰን ይልቅ ኤክስፔክቴሽንን ቀንሶ ከሰዎች ጋር ያለንን ሪሌሽንሽፕ ወይንም ግንኙነት መቀጠል የተሻለ አማራጭ መሆኑን ነገርኳት። ይህንን የሚያስረዳሁባትን መንገድ ልንገራችሁ። የሰው ልጅ ሁልጊዜ አንድ ተጨማሪ የመኖር እድል በተሰጠው ቁጥር ጥሩም መጥፎም የመሆን ምርጫ አለው። በእያንዳንዱ ነገር ላይ ጥሩን የመምረጥ ወይንም ኢቭል የሆነውን ነገር የመምረጥ እድል አለው። አንድ የምትወዱት ጓደኛችሁ አንድ ኦፖርቹኒቲ ወደ እናንተ ሲመጣ ያን ነገር ወደ እናንተ የበለጠ እንዲቀርብ ወይም እንድትጠቀሙበት ሊያግዛችሁ ሊያበረታታችሁ ይችላል፣ ወይንም ደግሞ ሊመቀኛችሁና ያ ነገር ከእናንተ እንዲርቅ ሊያደርግ ይችላል። በዚህም ጊዜ ብዙ ሰዎች ምን ሲሉ ይደመጣሉ? ተቀየረብኝ አላቀውም ነበር ማለት ነው ወደሚል ድምዳሜ ይደርሳሉ። ተቀይሮም ሳይሆን ሳታቁት ቀርታችሁም ሳይሆን ዛሬ ላይ በተሰጠው ምርጫ ኢቭሉን መርጧል፣ መጥፎውን መርጧል። ስለዚህ ሁሌ አዲስ ምርጫ ያለውን ሰው ጥሩም ሰው መጥፎ ጥሩ የመምረጥ እድል አለው። መጥፎ የምንለውም ሰው ጥሩ መጥፎም የመምረጥ የመምረጥ እድል አለው። ስለዚህ ኖሮ ያልጨረሰን ሰው እንደዚህ ነው ብለን ዲፋይን ማድረግ አንችልም። እሱም ቢሆን ነገ የሚመርጠውን ምርጫ ስለማያውቅ ማለት ነው። ስለዚህ ኤክስፔክቴሽናችንን ቀንሰን ግንኙነቶቻችንን ጠብቀን